ኢዳል ፈጥር የምስጋና የበጎ አድራጎትና የወንድም አማችነት እንዲሁም እህትማማችነት በዓል ነው ሲሉ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ተናግሯል። እንኳን ለ1446 ኛው የኢዳል ፈጥር በዓል አደረሳችሁ ሲሉ መልዕክት ያስተላልፉት ጠቅላይ ሚኒስትሩ ኢዳል ፈጥር የረመዳን ጾምን ማጠናቀቂያ በዓል ነው ሲሉ ተናግሯል። የጠቅላይ ሚኒስትር ዐቢይ አሕመድ የእንኳን አደረሳችሁ መልዕክት ሙሉ ቃልን ባልደረባችን አንዱ አለም ተስፋይ እንደሚከተል እንኳን ለ 1446 ኛው የኢዳል ፈጥር በዓል አደረሳችሁ። ኢዳል ፈጥር የረመዳን ጾምን የማጠናቀቂያ በዓል ነው። ኢዳል ፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል ነው። ኢዳል ፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው። ጾሙ የሰውን ድካም አቅም ማነስና ልክ የሚያሳይ ነው። ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውስን መሆኑን ያሳያል። ትዕቢት ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸውን ለተመለከተ የሰው ጠላቱ የገዛ ጠባዊ መሆ መሆኑን ይማራል። ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያህል ራሱን ለመግዛት አልታገለም። ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው። ራሱን የማይገዛ ሰው አቅሙን አያውቅም፣ ወደ ውስጡም አያይም። ጠላቱን ከገዛ ጠባይ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤቱ ይፈልገዋል። በዚህ የተነሳ ከገዛ ወገኑ ጋር ሲቃረን ይኖራል። እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ሰው የራሱን ልክ ካላወቀ ሌላውን አያደንቅም፣ ሌላውንም አያመሰግንም። የሌላውን ካልተረዳ ያለውን አያውቅም፣ አያደንቅም። የራሱ ጠላት የገዛ ጠባዩ መሆኑ ካልገባው ሌላውን ወገኑን አያፈቅርም። ለዚህ ነው የጾሙ መጨረሻ ኢድ አልፈጥር የምስጋና በዓል ነው። ጾሙ ከቤተሰብ ጀምሮ እስከ ማህበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል። መሰባሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህንን እሴት ቢላበስ እንጠቀማለን። መነጋገሩ ብቻ አይጠቅምም። ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር፣ ያ ከሆነ እንደ ኢድ ሁሉ የምክክራችን ፍጻሜው ምስጋና ይሆናል። የኢድ ሌላው እሴት በጎ አድራጎት ነው። አቅም ለሌላቸው፣ ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ ዝምድናን፣ ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት። የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ሌላውን መሙላት ነው። እንደ ሀገር ለመቀጠልና እንደ ሕዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ ሴት ነው። ራስን በሌላው ጫማ ላይ ያስገብቶ ማየት የሌላውን ጉድለት ለመሙላት ሲባል የራስን ማጣት ለምን ወገን ያዝናል፣ ለምን ወገን ይከፋል ብሎ መንገብገብ። ሁላችንም የየራሳችንን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባናል፣ እንጂ የኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው የእርሱ ቤት ሲሟላ ነው የኔ ቤት የሚሟላው። የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተ ፍትሐዊነትንና እኩልነትን ለማስፈን እንቸገራለን። እነዚህን ሁለቱን እሴቶች የሚያስተሳስረው የኢድ እሴት ወንድማማችነት፣ እህትማማችነት ነው። ወንድማማችነት እህትማማችነት ማለት በጋራ እሴቶች በመተባበርና በጋራ ግብ ላይ የተመ መሰረተ ወዳጅነት ነው። ይህ ወዳጅነት በስነ ምግባር የተገራ ፍቅርንና አንዱ ለሌላው መቆምን መሰረት ያደርጋል። የጋራ ኃላፊነትንም ይወስዳል። በሀገራችን የፖለቲካ ሕይወት እጅግ አስፈላጊው ግን እጅግ የተረሳ እሴት ነው። መብትንም ሆነ ግዴታን በወንድማማችነት እህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርገዋል። ለእኔ ከሚለው አውጥቶ ለእኛ ለእኛ ከሚለው ጭምር አውጥቶ ለእነርሱና ለእኛ ለእነርሱና ለእኛ ከሚለውም አውጥቶ ለእኛ ይቅርብን ለእነርሱ ይደረግ ወደሚለው የላቀ ስብዕና ያደርሰዋል። በእምነቶች በፖለቲካ ፓርቲዎች በማህበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጠረው ወንድማማችነት እህትማማችነት ነው። የተሻለ መረዳዳት የተሻለ መተ ማወቅና የተሻለ መግባባትም ይፈጥራል። ለሌላው ሲል መተውን ለሌላው ሲል መቀበልንና ለሌላው ሲል ለበደሎች እውቅና መስጠትን የሚያስገኘው እሴት ወንድማማችነት እህትማማችነት ነው። የኢድ በዓል አንዱ እሴት የሆነውም በዚህ የተነሳ ነው። የኢድን በዓል እነዚህን የበዓሉን እሴቶች እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ ያቀርባለሁ። ቤተሰቦች፣ ጎረቤታሞች፣ ማህበረሰቦችና የእምነት አባቶች ሲሰባሰቡ እነዚህን ሶስት የኢድ እሴቶች ጎልተው እንዲወጡና ማህበረ ሰባችን እንዲገነባባቸው እንዲያደርጉም አደራ ላለው። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መጋቢት 20 ቀን 2017 ዓ ም